የሶማሌ ክልል ሲቲ ዞንን ከድሬዳዋ አስተዳደር የሚያገናኘው ብቸኛው የድሬዳዋ ሽንሌ መንገድና በከተማዋ ያለውን የትራፊክ መጨናነቅ የሚያስተነፍሰው አሽከርካሪዎች ከጅቡቲ በድሬዳዋ ደወሌ አድርገው ወደ መሀል ከተሞች ሲጓዙ ከተማዋን ሳይነኩ የሚጓዙበት የድሬዳዋ ከተማ ተለዋጭ የአስፋልት ኮንክሪት መንገድ ግንባታ ከዓመታት ልፋት በኋላ ወደ ማጠቃለያው ምዕራፍ ሊደርስ ችሏል። የመንገዱ ግንባታም ቀናትን ተጉዘው ሸቀጦችንና ምርቶ ሀብቶችን ከደረቅ ወደቡ ተቀብለው ተጠቃሚ ጋር እንዲደርስ ለሚጥሩ አሽከርካሪዎች ጊዜን ቆጥቦ ከእንግልትም ማሳርፏቸዋል። የመጀመሪያው ባጃጅ ምን መኪና ከተማ ላይ ከህዝቡም ክራውድድ ነው። አሁን በዚህ ነጻነት አለው። እንደፈለግሽ ምንም ነገር ሳትጨናነቂ በነጻነት ከተማውን ገብተሽ ትወጪያለሽ። ምናልባት የኪሎ ሜትር ለውጡ ሊኖረው ይችላል፣ ግን ሰዓት በጣም ይንቆጠባል። ይሄኛው መንገድ የተሻለ ነው። ቢያንስ አደጋዎች ይበዛሉ። ባጃጆች ሳታያቸው የገቡ ባህል ከተማ ላይ ምንም ነገር ነጻ መሆኑ የተሻለና ከጊዜም ከሰዓት አንጻር በደንብ ጊዜ ይቆጥባል። የድሬዳዋ አስተዳደርን ከሶማሌ ክልል ሲቲዞን የሚያገናኘው የድሬዳዋ ሽኒሌ መንገድ በቀደሙት ጊዜያት ለአሽከርካሪዎችም ለተሽከርካሪዎችም ፈተና የሆነ መንገድ ነበር። ዛሬ ግን ይህ ተቀይሮ በአካባቢዎቹ የሚመረቱትን የግብርናና የኢንዱስትሪ ምርቶችን በቀላሉ ወደ ገበያ ለማውጣትና የገበያ ትስስርን ለመፍጠርም ያስቻለ መንገድ ሆኗል። ብዙ ነገር ነው የሚስተካከለው። ለምን መጀመሪያ የተሰባበረ ነው። ተሳቢ አይችልም ትልልቅ ከባባድ መኪና አይችልም። ይሄ መንገድ በጣም አስቸጋሪ ነበረ። አሁን ደግሞ በጣም በኳሊቲ እየተሰራ ነው። ከዛ ብዙ ነገር ይስተካከላል ብዬ ነው ማምነው። ሁለት ሰዓት እንቆያለን እንዳውም። አሁን ግን ሰላም ነው። አሁን ከየካ ሲያልቅ ደግሞ ከዚህ የበለጠ ነው ሰላም እናያገኝ። በአጠቃላይ 29 ኪሎ ሜትሮች በላይ የሚሸፍነው ነው የድሬዳዋ ሽኒሌና የድሬዳዋ ከተማ ተለዋጭ የአስፋልት መንገድ ፕሮጀክት በፈረንጆቹ ጊዜ ቀመር በ2020 ግንባታው የተጀመረ ሲሆን በ2023 አጠናቆ ለአገልግሎት ክፍት ለማድረግ ታቅዶም ነበር። ነገር ግን በወሰን ማስከበርና በተለያዩ ምክንያቶች ፕሮጀክቱ ሊጓተት ችሏል ያሉት የድሬዳዋ አካባቢ ፕሮጀክት ማኔጅመንት ስራ አስኪያጅ አሁን ላይ ለፕሮጀክቱ በተሰጠው ትኩረት 87 በመቶ አፈጻ አጋጣሚ ላይ ሊደርስም ችሏል። የተጀመረውም ኦክቶበር 19 2020 ላይ ነው። በኦሪጂናል ኮንትራቱ ፔሪዱ ቢሆን ኦክቶበር 18 2023 ላይ መጠናቀቅ የነበረበት ፕሮጀክት ነው። ነገር ግን በተለያዩ ምክንያቶች በተለይም ከወሰን ማስከበር ጋር ተያይዞ፣ ከበጀት እጥረት ጋር ተያይዞ እንዲሁም ደግሞ መጀመሪያ አካባቢ ላይ ኮንትራክተሩ በቂ ማሽን ሞብላይዝ ባለማድረጉ ምክንያት የተወሰኑ መጓተቶች አሳይቷል። ከአንድ ነጥብ ሶስት ቢሊዮን ብር በላይ ወጪ የተደረገበት ይህ የመንገድ ፕሮጀክት ወደ ማጠናቀቂያው ምዕራፍ መቃረቡን የሚያክሉት የፕሮጀክቱ ማናጀር መንገዱ ደረጃውን እንዲያሟላ የሚያደርጉ ጥቂት ስራዎች በስተቀር ዋና ተግባሩ ተጠናቋል ሲሉም ያነሳሉ። የፕሮጀክቱ ፍጻሜ ላይ ደርሰናል። የአስፋልት ንጣፍ እያገባደድን ሲሆን የሚቀሩት የአፈር ቆረጣና ሙሌት፣ የውሃ ማፋሰሻ ቱቦዎችን መስራትና ሌሎች የስትራክቸር ስራዎች ናቸው። በአጠቃላይ ሂደቱ ጥሩ አፈጻጸም ላይ ይገኛል ማለት እንችላለን። መንገዱ በተያዘለት ጊዜ ገደብ ተጠናቆ በሙሉ አቅሙ ወደ ስራ ሲገባ በአስተዳደሩ ለሚገኙ ለነፃ ንግድ ቀጠናውና ለደረቅ ወደብ ንግድ እንቅስቃሴ ጥሩ መደላድልንም ይፈጥራል። ምቾት ያለው ነው። በጣም ይመቻል እና ለሁሉም ቅርብ ነው። እዚህ ወደብ ገብተሽ አራክፈሽ ወደዚህም ለመውጣት ጉምሩ ከስፈትሽሽ ለመውጣትም ይሄ በጣም በጣም ምቹ ነው። ፕሮጀክቱ አሁን ላይ ባለው የስራ ፍጥነት በቀጣይ በጀት ዓመት አጠናቆ ለማስረከብም ታቅዷል። ሙሉ ለሙሉ አሁን ጁን ኢንድ አካባቢ ሙሉ የአስፋልት ስራ በአስፋልት ደረጃ እናጠናቃለን ብለን ነው የምናስበው። የሮድ ፈርኒቸር ስራዎችን ጨምሮ ደግሞ እስከ ኦክቶበር ድረስ ሙሉ በሙሉ እናጠናቃለን በሚቀጥለው በጀት ዓመት ይሄ ፕሮጀክት የሚዘጋ ይሆናል ማለት ነው። ፕሮጀክቱ በቻይና ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽን ከፌዴራል መንግስት በተመደበለት በአንድ ነጥብ ሶስት ቢሊየን ብር ወጪ ግንባታውን በማከናወን ላይ ይገኛል።